ነው እውነት በጣም ተመችቶኛል። አይ ስዌር ቱ ጋድ ሃይሚ ኢዝ ስካሪንግ ስካሪንግ ኢዝ ጉድ ብሩክ ኢዝ ዘ ክሬዚ ሃይሚ። እንዲህ ነው እንጂ እንዲህ ነው መመለስ ብድር፣ እንዲህ ነው ማስጨነቅ፣ ጃኬት እስከ ማውለቅ ደረጃ፣ እንዲህ ነው እንጂ እንዲህ ነው ሀይሚ የቢሮ አንደር ድራ። ዛሬ እንግዲህ ብሩኬን በሚገርም ሁኔታ ስታስጨንቀው ነበረ። በእንግሊዝኛ ይፈትፈት ወይስ በአማርኛ ይፈትፈትላችሁ? ምን የቱ ይሻላችኋል? ግማሽ በእንግሊዝኛ ግማሽ በአማርኛ ይፈትፈትላችኋል ነገር ማለት ነው። አንደኛ ነገር በጣም ያስደሰኝ ነገር ዛፉ እየጠበቀኝ ነው። ዛፉ ዛፉ እየጠበቀኝ ነው። መታነቅ ዛፉ እየጠበቃት ነበረ በአንተ ሰበብ ነው። ሲጥ ነው ማረጋት፣ ንግግር ሁሉ ሲጥ ነው ማረጋት። በአንተ ሰበብ ነው። የስካር ኩልትፍና አየው፣ በሀይሚ አየው የስካር ኩልትፍና። እኔ እኮ ስካር ነው ወይስ ኩልትፍና ነው ያልኩት? ግን እግዚአብሔርን ሰርተሽለታል፣ በቃ ሰርተሽለታል። በአንተ ሰበብ ነው ተጨነቀ፣ ተጠበበ፣ የሚያረጎውን ነገር አጣ። ምን ያድርግ? ምን ይጨብጥ? ግግ ማለችበት ደግሞ እንደ ሞተር ነበር። ስትናገር ልክ እንደ ጠጣ ሰው ማቋረጥ የለም ዛሬ ብሩኬ ተገኝተሃል። በቃ በአደገኛው ነው የተገኘው፣ በአደገኛው ሀይሚዬ ጀግና። በቃ እንደዚህ በአንድ ቀን የሚሆን ፕራንክ፣ እንደዚህ ደስ የሚል ፕራንክ። በቃ እኔ በጣም ሊቀርም፣ እናንተ እንዲህ ይመጣላት ይሄ ነገር በእግዚአብሔር። ብሩኬ ኮ አበደ፣ ተጨነቀ፣ ምን ያድርግ? የሚያረገውን አሳጣው። እሷም እንግዲህ አነጋግሮ እራሱ በአንተ ሰበብ ነው። አንተ ነህ እንደዚህ ብዙ ነገር ያደረከኝ። ብዙ ነገር ስለሚ ይቅርታ ያደረግኩት ነገር ካለ ይቅርታ። ሸዋሩ ሰጂ ሲላት እኔ ቆሸሻል፣ ቆሸሻል ሽ እያልሽኝ ነው። ትሸታል፣ ትሸች ያለሽ እያልከኝ ነው። ኧረ ሀይሚ ትለያለች። እግዚአብሔር አሳየሽን። በኩልትፍና ስካርን፣ ስካርን በኩልትፍና ድብናርጋች ያሳየሽን። ጀግና ነሽ አንቺ ትላንትና እንዲ አንጅቷ ቅጥል እንዳረጋት እሷም እንግዲህ መልሰዋለች ብድሯል። በቃ ብድር በሰማይም የሚባለው እንደዛ ነው። ምና በጣም ተመችቶኛል። አይስዌር ቱ ጋድን ሃይሚ ኢዝ ሲካሪንግ ሲካሪንግ ኢዝ ጉድ ብሩኬ ኢዝ ዘ ክሬዚ አይስዌር ብሩኬ ኢዝ ቱዴ ክሬዚ አይ አም ሴክ አይ አም ሴክ ቡሩኬ አይ አም ሴክ ሃይሚ ሚቱ ሴክ ሚቱ ሴክ ቢኮዝ ዩ አይ አም ጭንቅላት ኖው ወርኪንግ እያለች ሀይሚዬ፣ ጀግና ነሽ። እግዚአብሔር ሰርተሽለታል በደንብ አድርገሽ እና የሆነ ሳ ላይ ደግሞ አሳዝንሽኝ። የሆነ ሳ ላይ የምሞት እፈልጋለሁ ስትይ በቃ ልቤ ባርባር አለሁ። እሞት እፈልጋለሁ ነገር ትንሽ ስጥጥ አደረገችኝ እንጂ ሌላ ሌላ ነው የምሞት እፈልጋለሁ ዛፍዬ በተቀራኒ መሰለኝ በተቀራኒ ዛፍዬ፣ እኔን ለመንካት ፈልገሽ ነው መሰለኝ ዛፍዬ ያልሽው ዛፍ እየጠበቀኝ ነው አልሽ። ዛፍ እኔ ጠብቅሻለሁ፣ ሁሌ እጠብቅሻለሁ። ዛፍ እኮ ያ ዛፍ እኔን እየጠበቀኝ ነው አላለች? አረ ዛሬ እግዚአብሔርን ሆዴን ልጅ ነው የሳኩት። እውነት በጣም በቃ የሚያበደ ፕራንክን። በቃ ቢሮሀን ሰበሰበች፣ በቃ ሁሉን ነገር አስተካከለች። ሰራችን ለድብ እናደርጋ

አንቺንም በቀደም ሳምንት ብሎ ሲያስጨንቅሽ ነበር የእኔ ቆንጆ ተጨንቀሽ ነበረ። ስለዚህ አሁን እንደዚህ በቃ በአንድ ቀን የሚያቅም የሚያልቅ በአንድ ቀን የሚያልቅ እንትን ምንድን ነው ፕራንክ በጣም ደስ ይላል። ቤተሰብ በቃ በአንድ ቀን ልቅ የሚል እኛም እንደዚህ ነው የምንፈልገው። እንደዚህ ምናቸው ስትመጡ እኮ እንዴት እንደምታምሩ ብሩኬ ሲጨነቅ አቤት ምን ያህል እንደሚወድሽ ግን ሀይሚዬ ማርያምን በጣም ነው የሚወድሽ። ብሩኬ በጣም ነው የሚያፈቅርሽ። ወደ እሩጦ እኮ ነው የደረሰው። ወደ እሩጦ ከች እኮ ነው ያለው። ምንም በቃ ከች አለ፣ መጣ፣ አያት፣ ሁኔቷ ደነገጠ። እሷ አልጠጣም እንግዲህ ሀይሚ ሀይሚ አልጠጣም። በአንተ ሰበብ ነው የሚመስለው። በአንተ ሰበብ ነው፣ አንተ እያናደርከኝ ነው፣ አንተ እንደዚህ እያደረግኸኝ ነው፣ አንተ ምሰራኝ ስራ ብዙ ነው ምናምን እያለች በቃ አሳበደችው። እሱ ደግሞ ይቅርታ፣ ይቅርታ፣ ይቅርታ፣ ይቅርታ። እሱ ሊያለቅስ እኮ ደረሰ። ወይ ብሩክዬ፣ ይህን ጌታዬ ወደ ባሻ በጣም ወደ ባሻለህ፣ እግዚአብሔር ሊያለቅስ ደረሰ እኮ በቃ የሚያደርገው ነገር ጠፋ። ለምን ልደውል? አለ። ቤተሰቦቼ እንዳያውቁ አለች። ሰራችለት እኮ ቤተሰብ። እረ በኢየሱስ ስም። አይ ስዌር ቱ ጋድ። አይ አም ሶ ሃፒ፣ አይ አም ሶ ሃፒ። ሀይሚ፣ እንደዚህ በደስ ሚል ፕራንክ እንደዚህ ያምራል። በቃ እውነት በጣም ነው ያስደሰተኝ፣ በጣም ነው ያዝናናኝ፣ በጣም ነው ያሳቀኝ። ጉድ ዚስ ኢዝ ጉድ፣ ዚስ ኢዝ ጉድ። ፋሚሊ ጨረቃ ፋሚሊ ቱዴይ። አይ አም ሶ ሃፒ ቢኮዝ ብሩኬ ኢዝ ዚስ ዚስ ቆንጆ ነው። የወንድሞቹንም ነው የመለሰችለት፣ የወንድሞቹን ጭምር ነው የመለሰችለት። አበደ እኮ ልጁ፣ አሳበደችው እኮ እናንተ። አቤት አቤት ሀይሚ ትለያለሽ። እግዚአብሔርን ታኔ እኮ ትለያለሽ ስልሽ እኮ። በቃ እንደዚህ ነው በቃ ስስር ያበደ ነው። ቡራም እንደዛው ነው። አንተም ትለያለ። አንተም ፍራንክ እኮ የበቀደም ፍራንክ እኮ በጣም የሚያስደነግጥ የሚያስደነብር ነበር እኮ ያደረገው። እኛንም ጭምር እኮ ነው ያሳበድከን አንተ። እኛ ምታ ለእኛ ነግራችሁን፣ እበዱ ከፈለጋችሁ እናንተ። እኛ ብቻ ፕራንክ እንድሆን እንወቅ እንጂ ችግር የለብንም። ስለዚህ ቤተሰቦች ይሄን ቪዲዮ በደንብ አርጋችሁ ላይክ አርጉልኝ፣ ሰብስክራይብ አድርጉ። ሀይሚ ኢዝ ሀይሚ ኢዝ ያላችሁ ጉድ ሀይሚ ኢዝ ኦኬ፣ ሀይሚ ኢዝ ኦኬ ያላችሁ ሁላችሁም ላይክ አርጉ በደንብ አርጋችሁ። አይ ስዌድ በጣም ያበደ ቪዲዮ ነው። አይ ላቭ ዩ ሶ ማች እወዳቸዋለሁ። ቻው ዛሬ